ጠናስልን የምሽቱን የስፖርት ዘገባ ይዘን ቀርበናል። ከዘገባዎቹ ጋር ናስሽ ነኝ። በ2012 የለንደን ኦሎምፒክ ባልተገባ ፉክክር የነሐስ ሜዳሊያ ባለቤት የነበረችው አትሌት ሶፊያ አሰፋ ዛሬ የብር ሜዳሊያን አገኘች። በወቅቱ የወርቅ ሜዳሊያ አሸናፊ የነበረችው ሩሲያዊቷ የሌና ዛራፖቫ በአበረታች እጽ ምክንያት ሜዳሊያውን በመነጠቋ ነው ሶፊያ የብር ሜዳሊያ ባለቤት የሆነችው። ሜዳሊያን መልሼ በማግኘቴ ደስተኛ ብሆንም በወቅቱ ብዙ ጥቅሞችን አጥቻለሁ ብላለች። ሰመኘው ወርዳው ተጨማሪ ዘገባ አለው። ቱኒዚያዊቷ አትሌት ሀቢብ አጋራቢ ወርቅ ሜዳሊያው ይገባሻል ተብላለች። ኢትዮጵያዊቷ ሶፊያ አሰፋም በወቅቱ ያጠለቀችው የነሐስ ሜዳሊያዋ ከአራት ዓመት ከስድስት ወር በኋላ ወደ ብር አድጎላታል። ይህንኑ ሜዳሊያዋንም ዛሬ የኢትዮጵያ ኦሎምፒክ ኮሚቴ በዓለም አቀፉ የኦሎምፒክ ኮሚቴ አባል ወይዘሮ ዳግማዊት ግርማ አማካኝነት አስረክቧታል። ሶፊያ የደቀምኩበትን ሜዳሊያዬን መልሸ በማግኘቴ ደስተኛ ነኝ። ነገር ግን አሸናፊነቴ በውድድር ወቅት ቢሆን ኖሮ ተጠቃሚ እሆን ነበር ብላለች። እቺ ቀን የመጀመሪያ ቀን ብትሆን ኖሮ ያው ደስታዬ እጥፍ ድር ቢሆን ነበረ። ቢሆንም ግን እግዚአብሔር ይመስገን አልተከፋውም። ያው የልፋቴን የላቤን ዋጋ እግዚአብሔር ሰጥቶኛል ብዬ ነው ማመሰግነው። ወዳው በሰአቱ ቢሆን ኖሮ በብዙ ነገር ጠቀም ነበር። በኮንትራት በመግቢያ የተለያዩ ነገሮች እንጠቀምበት ነበር። ያም ሆኖ ግን ያው በዛ ሰአት ስላልሆነ ያንን ነገር ያላገኟቸው ብዙ ነገሮች አሉ። ቢሆንም ግን እግዚአብሔር ይመስገን ቅር አይለኝም። ሜዳሊያው ተመልሶ ወደ ሀገሬ ስለመጣ ለእኔም ስለተሰጠኝ በጣም ደስ ብሎኛል። ዩልያ ዛራፖቫ በሁሉም ውድድሮች ያስመዘገበቻቸው ውጤቶች በመሰረዛቸው ምክንያት ሶፊያ በዴጎ ዓለም አትሌቲክስ ሻምፒዮና ያስመዘገበችው ስድስተኛ ደረጃ ወደ አምስተኛ ተሻሽሏል። በለንደን ኦሎምፒክ የሶፊያ የቡድን አጋሮች የነበሩት ህይወት አያሌው ና ቴነሽ ዲሮም ደረጃቸው ወደ አራትና አምስተኛ ከፍ ያለ ሲሆን የኢትዮ ጋናና ካሜሩን በ60 ዓመታት የአፍሪካ ዋንጫ ታሪክ የግብፅን የሰባት ጊዜ ሻምፒዮናነት ጉዞ በቅርበት እየተከተሉ የሚገኙ አገራት ናቸው። አራት አራት ጊዜ ዋንጫውን በማንሳት የአፍሪካን የእግር ኳስ ውጤት ሚዛንን በበላይነት የሚመሩም ናቸው። ከሳምንታት በፊት በጋቦን በተጀመረው 31ኛው የአህጉሪቱ ትልቁ ጨዋታ ለፍጻሜ ለመድረስ ምሽት በሚያደርጉት የ90 ደቂቃ መርሃ ግብር ርቀት ላይ ተቀምጧል። አገራቱ በመድረኩ በእንደዚህ አይነት ወሳኝ ጨዋታ ላይ ባይገናኙም እርስ በርስ ባደ ያደረጓቸው የተለያዩ ውድድሮች ላይ የውጤት የበላይነቱ የጋና ብሔራዊ ቡድን ነው። ከሰባት ጨዋታዎች ጋና ሶስቱን በአሸናፊነት ስትወጣ ካሜሮን በአንዱ ረታ፣ በቀሪዎቹ ሶስት ጨዋታዎች ደግሞ አቻ ተለያይቷል። የዛሬ ምሽቱ ጨዋታ ግን ከከዚህ በፊቶቹ የተለየ ትርጉም አለው። በእሁዱ የሰላሳ አንደኛ አፍሪካ ዋንጫ መጠናቀቂያ ከግብጽ ጋር በፍጻሜ የሚቀርብን የሚለይ አጋጣሚ ነው ና ሁለቱም ከየምድባቸው ሁለተኛ ሆነው ሩብ ፍጻሜውን የተቀላቀሉ ሲሆን ካሜሮን ሴኔጋልን በመለያ ምት፣ ጋና ደግሞ ዲሞክራቲክ ሪፐብሊክ ኮንጎን በጨዋታ በማሸነፍ ለ ዛሬ ወሳኝ የግማሽ ፍጻሜ ጨዋታ ደርሷል። በካሜሮን በኩል በውድድሩ ምርጥ ብቃቱን እያሳየ ያለው የ21 ዓመቱ ግብ ጠባቂ ፋብሪስ ኦዷ ዛሬም ትኩረት ከሚስቡ ተጫዋቾች መካከል ይሆናል ተብሎ ይጠበቃል። በጨዋታው ጋና አሸናፊ የምትሆን ከሆነ ለአስረኛ ጊዜ፣ ካሜሮን ድል የሚቀናት ከሆነ ደግሞ ለሰባተኛ ጊዜ በመድረኩ የፍጻሜ ተፋላሚ ይሆናሉ። ጋናዎች ከሁለት ዓመታት በፊት በኢኳቶሪያል ጊኒ የፍጻሜ ጨዋታ በኮትዲቯር ተሸንፈው ያጡትን የማላቦ የዋንጫ ጸጸት ለመርሳት፣ ካሜሮኖች ደግሞ ብዙም ሳይጠበቁ በወጣቶች ውጤታማ ለመሆን ምሽት አራት ሰዓት ላይ ለሚጀምረው ጨዋታ መዘጋጀታቸውን ከወዲሁ እየተናገሩ ይገኛሉ። ጨዋታው የ2016 የአፍሪካ ኮከብ ዋና ዳኛ በሆኑት ጋምቢያዊ ባካሪ ጋሳማ ይመራል። መረጃው የሱፐር ስፖርት ነው። እንግሊዛዊ የ38 ዓመቱ ፍራንክ ላምፓርድ ጫማውን ሰቀለ። ቢቢሲ እንደዘገበው ፍራንክ ላምፓርድ በርካታ ክለቦች እንድጫወትላቸው ጥያቄ እያቀረቡልኝ ቢገኙም የተጫዋችነት ዘመኔ ተጠናቋል ብለዋል። በእግር ኳስ ተጫዋችነት ህይወቴ ትልቅ ደረጃ እንድደርስ የረዱኝን አካላት በሙሉ አመሰግናለሁ አሁን ጊዜ ወደ ሌላ የህይወት መስመር የሚሸጋገርበት ነው የሚል አስተያየት ሰጥቷል። በአሰልጣኝነት መቀጠል የሚችልበት እንቅስቃሴ ውስጥ መሆኑን የሚጠቁም ንግግር ማድርጓል። በእንግሊዝ ፕሪምየር ሊግ 609 ጨዋታዎችን በማድረግ ከሪያን ጊግስና ከጋሬዝ ባሪ ቀጥሎ ሶስተኛው ሰው ነው። ተመልካቻችን ለምሽቱ የነበረኝ ስፖርት ዘገባ ተጠናቋል። መልካም ምሽት።